ወይኔ የዛሬው ደግሞ ማለት ነው፣ ቤተሰቦቼ ያስቃልም፣ ያዝናናልም። ከዚህ በኋላ የመዳም ቅመሞች መሸወር ትተዋል። እንክርዳዱን ከስንዴ መለየት ለምደዋል፣ ማለት ነው ቤተሰቦቼ። ያው ምን ልላችሁ ፈልጌ ነው። የዳኒና የጽጌ ድራማ ቀጥሏል። ዛሬ ደግሞ ያው ጽጌ የምትባል ሴት አላቅም ስላለ በስልክ ዳኒ ማለት ነው። ጽጌ ዛሬ እንግዲህ ክሎሪክስ ይዛ ገብታ ክላሷን ዘግታ እና አብርሽን እነ ይሳቅን ይሳቅ እስከ አረፋው እየታጠበ ነበር የወጣው ሜሪማ ያዙ ይልቀቁኛለች በቃ ድራማው ላይ ትወቅ አትወቅ ብቻ አላቅም ተጫወተች አይገልጽም። ያው ሩታና አብርሽም እንደዛው ሩታ መታቀም ያመስለኝም ብዙ በነገራችን ለዚህ ጨዋታ ውስጥ እንደሆነ እኔ እንደራሴ እንደራሴ አብርሸና ሩታ ከእንደዚህ አይነት ጨዋታ ውስጥ ብትወጡ እነሱ አገር ውስጥም ሆነው ድራማው ትክን ብለውበታል። ሰው ሀገር የሚሄደው ድራማውን ትክን ብለውበታል። ዳኒና ጽጌ ማለት ነው። ቤተሰቦች ዛሬ ክሎርክስ ይዛ ገብታ ራሷ ልታጠፋ ነው። ያዙ፣ ይልቀቁኝ። በሩ ደግሞ ሊገነጠል የነበረበት መገንጠያ እሳት በምንለኩስበት ኦቨን ስቶቭ በምንለኩስበት ና በጭልፋ ነበር በር ለመገንጠል ሲታገሉ የነበሩት ና ሩታዬ፣ ከእንደዚህ አይነት ውስጥ ከእነዚህ ውስጥ ውጪ ቆንጆ። እናንተ ለሰርጌዳችሁ። ዳኒና ጽጌ ግን ስራቸውን መበጥበጥ ብቻ ነው። በየቦታ እውነት ሰዎች ይቀርት አርጉልኝ፣ በጣም በጥባጮች ድራማ ላይ ትክን ያሉ። የመዳም ቅመሞችማ ኮሜንታችሁን አንብቤ ተደነቄባቸዋለሁ። እውነት አሁን ንቅት ተብላቸዋል። የመዳም ቅመሞች ይ የዋ ህዝብን ጤባጥቤት ስንት ጊዜ ተጫወታችሁበት። አሁን ግን የመዳም ቅመሞች አይሸወዱም። ለዛ ነው እንክርዳዱን ከስንዴ ማውቀዋል ያልኩት ለዛ ነው። ስለዛ የመዳም ቅሞች ከዚህ በኋላ መሸወዳ አንዳንድ እንኳ ምናለ ጥሩ ነገር ብሰሩ ዳኒና ጽጌማ በቃ እዛ መረብሽ እዚህ መረብሽ ምናለች፣ ምስኪን ሩታ እንኳን ብታርፍበት። እውነቴን ነው ምላችሁ ቤተሰቦቼ፣ ይሄን እኮ ካሜራ ማኑ ራሱ እውነቴን ነው ምላችሁ ራሱ ዳኒ ነው። ተመልሷል ወደ አዲስ አበባ ይላሉ ወደ አዲስ አበባ ይን አልተመለሰም። እዛው ዱባይ ነው ካሜራ ማኑ ያው አምስት አደሉ ስድስት ስድስተኛ፣ ካሜራማኑ ራሱ ዳኒ ነው፣ ወይም ደግሞ ጽጌናት በሩ ራሱ ተቆልፎ ነው እና ይሄን ህዝብ፣ ይሄን ምስኪን ህዝብ ይጫወቱበታል። በተለይ የመዳም ቅመሞች ናቸው በብዛት የእነሱን ዩቱብ ቻናል የሚያውት እና አትጫወቱበት። እኛ ነቅተናል፣ በጣም ገብቶናል። ግን ሙሽራዎቹን ግን እረፍት ነሳችሁ፣ እውነት እረፍት ነሳችኋቸው። እነሱ ለሰርግ ሄደው ራሳቸው እዚያ አስናኑ ሄደው ባለፍው የተጀመረ ቪዲዮ እስካሁን አለ ማለት ነው። የዛሬው ያስቃል ፈታም ያደርጋል። ፓርቲቲ እንግዲህ ጽጌ ሞታል ልጠልሙጠችም የሚለውን እንግዲህ የምና ይሆናል። ቤተሰቦቼ እውነት ድራማ እኮ ነው የሚሰሩብን። ምናልባት ሜሪ ሁኔታዋ ምናምን ያላቅም ብቻ ግን በጣም አስመስለዋለች። በቃ በጣም ማለት ነው አምልጣኝ ነው ይዛ የገባችሁ ክሊወርክሳለች። በነገራችን ላይ ክሮር ሲገለን አይገልም እኮ እኛ ጋር ራሱ በረኪና መግደል ትቷል። በነገራችን ላይ ያጸዳል ውስጥ ያለው ነገር ያጸዳለሁ እንጂ አይገልም ማለት ነው። እና የመዳም ቀሞች ግን እውነት ተደንቄባቸዋለሁ። በጣም ጥግ ድረስ ነው የድራማው ነገር የገባቸው። በደንብ ገብቷቸዋል። ከዚህ በኋላ የሚሸወዱ የመዳም ቅብሎች በጣም ዝምተኛነቱ ነው ያየሁት ማለት ነው እና እንደዚህ ግርግር ከሌለ አይታይም። እኛም ደስ በጣም ደስ የሚለው ነው ስንት ነገር ደረጃ